ስፋር ለ ጥያቄ ክርስቲያን ሆኖ ብሎ አምላክ አዞሃል ወይ ነው። በዚህ መጽሐፍ ላይ አጽድቀው ቃል በቃል የሚል ነገር መጽሐፍ ቅዱስ ሃይማኖት ነው። ክርስቲያን ሆኖ የተባለ ከፈለክ የሙሴ ተከታዮች፣ ከፈለክ የመሲሁ ተከታዮች ቃል በቃል እኛ ሙስሊሞች ነን ያሉበት ሁለት ነው። አንድ እምነት አልባ የሆነ ሰው መቶን የአንድ አምላክን ስለማመልክ ስለዚህ ሙስሊም የሚለው ትርጓሜ ይወዳል ከሱ ጋር ማለት ነው። ስለዚህ እኔም ሙስሊም ላይ ብሎ ያ ሰው ብሄድ አያስኬድም አይችል ነብያቶች ተከታይ አማኝ ሙስሊሞች ነበሯቸው ብሎ የሚለው አዎ አምላክ አላህ ሱብሐነ ወተዓላ የሁሉም ነቢያት ተከታዮች ሙስሊሞች እንደነበሩ ቃል በቃል ራሳቸው የተናገሩት ሁሉ አስቀምጦታል። ከእናንተ መጽሐፍ ከሆነ ሊኖሩ ይችላል። እናንተ መጽሐፍ ሳይሆን ከነዚህ ከነቢያቶች አምላክ ከሆነው ነው አላህ ሱብሐነ ወተዓላ መጽሐፍ ክርስትና ማለት ው የክርስቶስ ተከታይ ማለት ነው ማለት ነው። ክርስቲያን ማለት ሳይሆን አምላክ ክርስቲያን ሆኖ ብሎ ያዘዘበትን ቦታ የክርስቶስ መከተል እንዳለብን እናቃለን እናውቃለን። ሰው የክርስቶስ ተከታዮች ክርስቲያን ተብሎ ይጠራሉ፣ ነው የግድ እኮ። አሁን አንተና እኔ ስለ ክርስትና ብለህ ስለወራን እችን ቃል አምጣት ማለት እኮ የለብህም። ደስ እናያልኩት አንደኛ ነው። ሁለተኛ ክርስቲያኖች ለመሆናቸው ነብያቶች ክርስቲያን ሆኑ ብለው ህዝቦቻቸውን ያዘዙበት ቦታ አንድ ቦታ አለ። ክርስትና እኮ የሚመጣው እኮ ከክርስቶስ በኋላ ነው። አላዘዙ ማለት ነው አይደለ? ክርስቲያን ሆኖ ብሎ ያዘዘ አንድ ነቢይ የለም ማለት ነው አይደለ? ይኸው በእንትን ይታወቃል። ክርስቶስ እንደሚመጣው ወደፊት በትንቢት ነው የሚታወቀው። ላይመጣም አይደለም። ጥያቄ፣ ክርስቲያን ሆኖ ብሎ ያዘዘ ነቢይ ያለው ነው ጥያቄ። እንግዲህ አንተ በብትለው መንገድ ከሆነ እንደዛ አይኖርም። አሁን አንተ ሙስሊምም ሆኖ የሚል ነገር ሙስሊምም ሆኖ የሚል ነገር አለ ስትል በተደጋጋሚ ምናልባት ሙስሊም የሚለው ያ ቃል ሙስሊም የሚለው ቃል አረበኛ ከሆነ አዳምሽ ጋር ምንድን እየተናገርን ያለ ነው? ያለ ነቢያት ይሄም ባለፈው በዚህ ጉዳይ ላይ ትላንትና አውረት የዘገበ ጉዳይ ነበር። አምላክ በሆነ ጊዜ ላይ ነቢይን ሲያስነሳ ስላለፈው ትውልድ መግለጽ ይችላል፣ አይችልም? ስላለፈው ይችላል በቃ ይሄ ነው። አምላክ የመጨረሻውን ዘመን ነቢ ነቢ መሐመድን ሲያስነሳ صلى الله عليه وسلم እዛኔ የሙሴ ህዝቦችና የመሲሁ ህዝቦች ሙስሊሞች እንደነበሩ ቃል በቃል ገለጠላቸው። የፈለክ ይሄን ላሳይህ ይችላል። እራሳቸው የተናገሩትን ለዚያም ሐዋርያቶች እኛ ሙስሊሞች ነን ያሉበትን የሙሴ ተከታዮች እኛ ሙስሊሞች ነን ያሉበትን። ሙስሊም ማለት ምን ማለት ነው? ኦኬ አሁን ይሄን ላሳይህ ሙስሊም ማለት አሁን ምክንያቱም ሙስሊም ማለት አረበኛ ከሆነ ምናልባት አይገስ ህዝብ በፊት እንትንስቱስ ሙስሊም ማለት ለአንድ ፈጣሪ መገዛት ምናም መሰለኝ። አንድ አምላክ አላህን በብቸኝነት መገዛት፣ ለእርሱ ታዛዥ መሆን ያ ያ የሃይማኖታቸው ስም ሙስሊም ተብሎ ይጠሩ ነበር፣ እስላም። እሺ፣ ስለዚህ እስላም ወይም ሙስሊም ማለት ለአንድ አምላክ መገዛት ነው። ያው እንደዛ ሙስሊም ቀጥታ ትርጉሙ ይሄ ነው። ቀጥታ ትርጉሙ ለአንድ አምላክ ለአንድ አምላክ መገዛት የሚለውን ነው የሚለው፣ ማለት ነው። ሙስሊም ማለት እሱ ነው። ግን ይሄ መጠሪያቸው ነው። ሙስሊም የሚል መጠሪያ አላቸው። ላሳይ፣ እሱን እንደ አይ እንደ አሁን ይህን ያነሰውልህ ለአንድ አምላክ እንገዛ ነበር የሚሉ ከሆነ ክርስቲያኖቹም እኛ ለአንድ አምላክ እንገዛለን፣ ነው ነው ወደ ዐረብኛ ሲቀይረው እኔ ሙስሊም ነኝ እንደማለት ሊሆን ይችላል። የቋንቋ እንትን ስለሚሆን ማለት ነው። የቋንቋ እንትን ነዋ የሚሆ ነው። እዚህ ጋር የቋንቋ እንትን ነው የሚሆነው። ዐረበኛ ስለሆነ ዐረበኛ ስለሆነ ሙስሊም የሚለው ወደ አንድ ኢትዮጵያዊን በአማርኛ ለአንድ አምላክ ትገዛለህ ማለት ሙስሊም ነህ እንደማለት ነው የሚሆነው። የቋንቋ እንትን ነው የሚሆነው። ላስረዳህ አንድ አንድ እምነት አልባ የሆነ ሰው መሆን የአንድ አምላክን ስለማመልክ ስለዚህ ሙስሊም የሚለው ትርጓሜ ይወዳል ከሱ ጋር ማለት ነው። ስለዚህ እኔም ሙስሊም ነኝ ብሎ ያ ሰው ብሄድ አያስኬድም፣ አይቻልም። አንተ እያመለክ ያለኸው ሙስሊም ነህ በትለ አንድ አምላክ እያልክ ከነብያቶች መካከል አንዱ ነብይ የሆነው ኢየሱስ ክርስቶስን እያመለክ ነው። አረ ያ ነው። ስለዚህ አሁን ሙስሊም የሚል መጠሪያ ነበራቸው። ያም መጠሪያቸው ይሄ ለዚህ ጥያቄያቸው መልስ የምታገኙት በቁርአን ላይ ብቻ ነው። ምን እንደነበሩ ነብያቶች ህያቶች መጽሐፍ ቅዱስ ላይ ራሳቸውም የተናገሩበት ቦታ የለም፣ አምላክም የተናገረበት ቦታ የለም። ነገር ግን በቁርአን ላይ ብቻ ይህን መልስ ታገኛላችሁ። ነብያቶች ሃይማኖታቸው ምን ነበር? ያው ቃል በቃል ቃል በቃል ቃል በቃል እንደዛ ከሆነ አሁን ካልኩ ጋር እንዳይምታታ እኛ እምነታችን ወይም የምናመልከው እስልምና የሚባል እምነት ነው አይነት ነገር መኖር አለበት እንጂ ሙስሊም ሁኑ ሚል ነገር ከሆነ ለምሳሌ ለአንድ አምላክ ብቻ ተገዙ የሚል ትርጉም ነው የሚኖረው ወደ አማርኛ ሲመጣ፣ እምነቱን አደለም የሚጠራው፣ እምነቱን አደለም ሊጠራ የሚችለው እኮ የእምነት መጠሪያ መሆኑ የሚያሳይ ከሆነ አሳየና፣ ሁላችን የእምነት ስለ እምነት ከሆነ የሚያወራው ግን ያን ቃል ከተናገሩ ስለ አንድ አምላክ ማምለክን ከተናገሩ በኋላ በዚህ አልተብቃቁም፣ ሙስሊም የሚለውን መጠሪያ አይጠቀሙ ነበረ። እምነትን መሆኑን የሚያሳይ ነገር መሆን አለበት። ያው እነዚህ ጋ ሐዋርያቶች ቃል በቃል ራሳቸው ሙስሊሞች መሆናቸውን የተናገሩበት ወደ ሐዋርያትም በእኔና በመልእክተኛ የእመኑ በማለት ባዘዝኩ ጊዜ አስታውስ ይላል። አመንን ጨረሱ። እዚህ ጋር ያ ብቻ ቢሆን ትርጎ የሚወሰደው ነገር ማለት ነው አ በአንድ አምላክ ማመናቸውና በመሲሁ መልእክተኛነት ማመናቸው በቂ ነው። ከዛ በኋላ ላይ ነገር ግን ምን ብለው ገለጹ? እኛ ሙስሊሞች መሆናችንን መስክር አሉ ይላል። ያው ይህ ነው። ስለዚህ ሙስሊም የሚለውን መጠሪያውን ይህንን ስም ይጠቀሙ ነበር። ሁሉም ነቢያቶች ጋር ይህንን ቃል ታገኛለህ ሙስሊሞች ብለው መጠሪያቸው ነበር። እሺ ማኪ ጥያቄ አለሽ? ሰላም ይቅርታ፣ ሰብለ አለሽ መሰለህ። ትቀድሚያለሽ። ሰብለ ጥያቄ አለሽ ወይ? ሃሱ እንዴት አመሸህ? ሰላም ነው። እንዴት አመሸሽ? ወይ አለን አለን። በጣም እርጋታ ደስ ይለኛል። እኔ እውነት አንተ ካለህ ውጭ ብዬ ነው የማዳምጠው። እንደዚህ ነው መሆን ያለበት። ሌላ ቦታ ስትገባ የሆነ መሰዳደብ፣ ኮካት፣ ሁካት ምናምን ነው የሚበዛው እና እንዲህ በተረጋጋ መንፈስ መማማር ለሁላችንም አሪፍ ነው። የማናውቀው እናውቃለን። ክርስቲያን ከሙስሊም የሆነ ነገር ይማራል፣ ሙስሊም ከክርስቲያን የሆነ ነገር ይማራል። ማንም የፈልገውን ማምለክ ይችላል እና በጣም አሪፍ ነው። ግን አንድ ነገር አንተን የሆነ ነገር ብል ደስ ይለኛል፣ ከዘፍጥረት ጀምረ እስከ ራእይ ዮሐንስ በተረጋጋ መንፈስ አንብሮ ምንም አይነት ጥያቄ አያስፈልግም። ሌሎቹን መጠየቅ እኔ አሁን ቁራን እንዳለ ባንንበው ደስ ይለኛል። እኔ አሁን አረቦች ቤት ሰርቻለሁ ቤይሩት ሰርቻለሁ። ቁራን አለው ቅሪልኝ ነበር መላት ሴትዮ እና አረብኛ ስለምችል እያንዳንዱ ኦልሞስት ሰማንያ ፐርሰንት ወደ ኦሪት ወደ ኦሪት ስትሄድ በቁራን ጋር ይመሳሰላል እውነ ታሰት ስለ አብርሃም ስለ ዮሴፍ እንዳለ ስለተናገሩት ስለ ጻድቃኖች ኦልሞስት አንድ አይነት ናቸው እና ብዙ የሚያመሳስል ነገር አለው። ምንድነው የሚለያየን? ወደ አዲስ ኪዳን ስንመጣ ነው። እዛ ላይ በጣም እንለያያለን። እና አንዳንዴ ገብታ ብታነብ ራስ ይሄ አሁን ይሄ አጉል አጉሉን ሳይሆን ማውጣት ሁሉንም ማንበብ ከክርስቲያኖች ራሱ አጉል አጉሉን ከሙስሊሞች ከቁርአን ከምታወጡ ሙሉን ማንበብ ያኔ የመረዳት እንትናት